ይህንን ክስተት በይፋ ለመላ ኢትዮጵያን ካደረሱት መካከል ደግሞ አንዱ ሰይፉ ፋንታሁን እንደሆነም አይዘነጋም። አሁን ታዲያ በተለይ የገለቴን ባለቤት ቃለ መጠይቅ ካደረገ ወዲህ ልዩ ልዩ አስተያየቶችን እያስተናገደ ይገኛል። ሰይፉ የነገለቴን ጉዳይ በተመለከተ ከጋዜጠኛ ዘሪሁን ተዝናኑ አስቸኳይ መልእክት ለሰይፉ ልኮለታል። መልእክቱ ምንድን ነው? ምን አይነት ሀሳቦችን የያዘ ነው? መረጃውን አጠናቅረናል። ከሰሞኑ በሚገርም ሁኔታ 60 ዓመት የልደት በዓሉ የተከበረለት አንጋፋው ጋዜጠኛ ደረጄ ኃይሌ በዚያው በዝግጅቱ ልዩ ልዩ ያልተጠበቁ ትልልቅ ሰርፕራይዞች ገጥመውታል። እሱም ደስታውን ገልጿል። በርካታ ዕውቅ ሰዎች ተገኝተዋል። ለመሆኑ ሰርፕራይዙ ምንድን ነው? በፕሮግራሙ እነማን ተገኙ? የደሬ የደስታ መልእክትስ ምን ይሆን? ከልጅነት እስተ ዕውቀት ያሳለፋቸውን የህይወት ውጣ ውረዶች ጨምረን ይህንን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 አስቀድመን የምናቀርብላችሁ የሰይፉ ፋንታሁንን ጉዳይ ነው። ይድረስ ለሰይፉ ፋንታሁን ይላል የጋዜጠኛ ዘሬውን ተዝናኑ መልእክት። ሰይፍሻም አንተ ቅንና ደግሰው ነህ። ሰይፉ ሾው የተሰኘ ቁጥር አንድ የመዝናኛ ፕሮግራም አቅራቢም ነህ። ፕሮግራምህ ለዓመታት ስንዝናናበት፣ ቁም ነገር ስታስጨብጠን፣ እርዳታ የሚያስፈልጋቸውን ወገኖቻችንን ስትረዳበት፣ እንዲሁም ደግሞም እንዲረዱ መንገዱንም እያመቻቸላቸው ትልልቅ ስራዎችንም ሰርተሃል። ሰይፍሻ ወንድማችን ከቅርብ ጊዜ ወዲህ ፕሮግራምህ ላይ የምታቀርባቸው በተለይ ደግሞ የባልና የሚስት የትዳር ፍችና ንትርክም ባንተ ፕሮግራም ላይ ባይቀርቡ ብዬ አስተያየት ለመስጠት እወዳለሁ ይላል ዘሪሁን። አስከትሎ ዘሪሁን ሐሳቡን ይቀጥላል። ባለትዳሮቹ ወይ ታርቀው አይታረቁ፣ ሁሉም በየፊናቸው የየራሳቸውን ብሶት እየዘረገፉ ህዝቡን ግራ ማጋባታቸውንም አጋባታቸውንም ተያይዘውታል ይላል ሰይፍሻ ወንድማችን ለአመታት የገነባኸው መልካም ስምና ዝና በሚጨቃጨቁና ትዳራቸውን በፍች በቋጩ ባለ ትዳሮች እሰጥ አገባ ምክንያት የሷፍ ውስጥ ገብተህ መልካም ስምህን እንዳትንደው በጥንቃቄ እንድትመለከተው ስል ጥሬን አቀርባለሁ ይላል። ከፕሮዲውሰሮች ጋርም ይህንን ጉዳይ በደንብ አጢነህ እንድታወራበትና እንድትመክርበት መልእክቴን አስከትላለሁም ይሏል። ከዚህ በኋላ የታመመ ትዳር ያላቸውን ሰዎች አንተ ፕሮግራም ላይ ባታቀርባቸው ስል ወንድሜ ምክሬንም እለግስልሃለሁ። ኢትዮጵያ ውስጥ በአንተ ልክ የመዝናኛ ፕሮግራምን አሳምሮና ቀጥ አድርጎ ደክመኝ ሰለቸኝ ሳይል ለአመታት ያለ መዋዠቅ የሰራ ሰው አይቻላውቅም። ወንድማችን ሰይፍሻም የአንተው ተወዳጅ ሾው ላይ ትዳራቸውን በፍቻ ያጠናቀቁ ባለትዳሮች ትዳሮች ባይቀርቡ ጉዳያቸውንም በሽምግልና ወይም ደግሞ በፍርድ ቤት ቢጨርሱ ባይነኝ በማለትም መልእክቱን ያስቀምጣል። አክባሪህና አድናቂ ወንድምህ ዘሪሁን ተዝናኑ በማለትም ይህንን አስቸኳይ የሆነ መልእክቱን በእንዲህ ያለ መንገድ ይቋጨዋል። ከጋዜጠኛ ዘሪሁን ተዝናኑ የተላከውን ይህንን አስቸኳይ መልእክት በእንዲህ ያለ መንገድ በማቅረብ እናንተ ውድ ተመልካቾችም በጉዳዩ ላይ ሐሳብ አስተያየታችሁን እንድትሰጡበትና የዘሪሁን ሐሳብ ትክክል ነው ወይስ አይደለም፣ ሰይፉ አሁን እየሰራ ያለውን ስራውን ይቀጥል ወይስ ደግሞ ዘሪሁን እንዳለው ባለትዳሮችን ንትርክና ጭቅጭቅ ከዚህ በኋላ ባያቀርብ የሚሉትን ሐሳቦች በኮሜንት ላይ እንድታስቀምጡበት ጋበዝናችሁ። አስከትለን ወደ ሁለተኛው መረጃችን እንለፍ። ሁለተኛው መረጃችን አንጋፋውን ጋዜጠኛ ደረጄ ኃይሌና ከሰሞኑ የስልሳኛ ዓመት የልደት በዓሉን አስመልክቶ የቀረቡለትን ሰርፕራይዞች ይመለከታል። እነዚህ ጽሁፎች እኛ ካጠናቀርናቸው በተጨማሪም እዝራ እጅጉ ከተወዳጅ ሚዲያም ያቀረበውንም ሐሳብ እንዲሁ ጨምቀን የጨመርንበት መሆኑ እንዲታወቅ እንፈልጋለን። ጋዜጠኛ ደረጄ ኃይሌ ከሰሞኑ 60 ዓመት የልደት በዓሉ የተከበረ ሲሆን ይህም በርካታ ሰርፕራይዞች የታዩበት ድንቅ የሆኑ ስጦታዎችም የተሽጎደጎዱለትም ነበረም። ደሬ እጅግ በልዩ ክብርና ሞገስ የደመቀበት ደስታውንም መግለጽ እስኪያቅተው ስሜቱ የታየበትም ነበረም። ልደቱን አስመልክቶ ከተላለፈለት መልእክትን ጀምር ይድረስ ለደረጄ ኃይሌ ከብርሃኑ ገብረ ማርያም። ውድ ወንድሜና የቀድሞ የሥራ ባልደረባ የደሬ እንኳን ተወለድክ። መኖርህ ክብራችን ነው፣ መወለድህ ለምናውቅህ ጌጣችን ያደርግሃል። በኢትዮጵያ ሬዲዮ በወጣቶች ፕሮግራም አብረን በሰራንባቸው እነኛ ውብ ዘመናት የቅዳሜ ውበት ነበርክ። ይለዋል ብርሃኑም። አቡነ ጴጥሮስና ደረጀ፣ ደረጀና ኢትዮጵያ ሬዲዮ የስልሳ ዓመት ጉዞ፣ የወጣትነት ቀለም በቃም እንኳንም ተወለድኩ ወንድሜ፣ ረጅም ዕድሜና ጤና ተመኘውልህ በማለት ብርሃኑ ገብረ ማርያም የልደት መልእክቱን ለጋዜጠኛ ደረጄ ኃይሌ አድርሷል። ጋዜጠኛ ደረጄ ኃይሌ በልደቱ ቀን የመኖሪያ ቤት ስጦታ ተበርክቶለታል። ከሁለት ቀን በፊት በተደረገው የስልሳኛ ዓመት የልደት በዓሉ ከጃምቦ ሪል እስቴት የመኖሪያ ቤት ስጦታ ተበርክቶለታል። በተጨማሪም ጋዜጠኛ ደረጄ ኃይሌ የጃምቦ ሪል እስቴት የብራንድ አምባሳደር መሆኑም በዚያው በዝግጅቱ ላይ ይፋ ሆኗል። ከዚህም በተጨማሪም ጋዜጠኛው በመኪና ስጦታም ልደቱ ሞቅ ብሎም እንዲያሸበርቅም ተደርጎለታል። ስጦታው የቢዋይዲ መኪና እንደሆነም ነው ያገኘናቸው መረጃዎች የሚጠቁሙት። ጋዜጠኛ ደረጄ ኃይሌ የመኪና ስጦታ የተበረከተለት ከታሜሶል ኮሚኒኬሽንስ መሆኑንም የአርቲስት ቴሌቪዥን ዜናም ጠቁሟል። የአንጋፋው ጋዜጠኛ ደረጄ ኃይሌ የሙያ ባልደረቦችና ወዳጆቹ እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት የልደት በዓሉ በሃይሌ ግራንድ ሆቴል መከበሩም ተነግሯል። ደሬን ብዙዎቻችን የምናውቀው በድንቅ የጋዜጠኝነት ሙያው ሲሆን እዚህ ደረጃ ላይ ለመድረስም በርካታ ውጣውረዶችንም አልፏል። ድንቅ የሕይወት ጉዞዎችንም እንዲሁ ተሻግሯል። ትውልዱ ናዝሬት አዳማ ላይ ነው ሰኔ 7 ቀን 1957 ዓ.ም። እድገቱ ደግሞ አዲስ አበባ በቅሎ ቤት አካባቢም ነበረም። አንደኛ ደረጃ ትምህርቱን ናዝሬት በቅዱስ ያሬድ የተማረ ሲሆን ሁለተኛ ደረጃ ትምህርቱን ደግሞም አብዮት ቅርስ ተከታትሏል። የጋዜጠኝነት ፍቅሩም ከፍሪላንስ የጀመረ ነበረም። በኢትዮጵያ ሬዲዮ በፍሪላንስ የቅዳሜ ወጣቶች ፕሮግራም ላይ እየሰራ የጋዜጠኝነት ፍቅሩንም በሚገባም እየተወጣ ነበርም። በዚያ መሃል ታዲያም የብሔራዊ ውትድርና ስልጠና መጥሪያ ሲመጣለትም በደስታ ተቀብሎ ወደ ባሌ ጎባ ነበር ያቀናው ከስልጠናው ሲመለስም 1980 ግድም የጦር ኃይሎች ሬዲዮ ዝግጅት ክፍሉን በመቀላቀል አቅሙን ማሳየት ጀመረም። ደረጄ በጦር ኃይሎች ሬዲዮ አብረውት ከሰሩት መካከል ፀሐይ ተረፈኝ፣ ሲሳይ ታደሰና አክሊሉ ዘለቀም እንደሚገኙበት መረጃዎች አመላክታሉ። ደረጄ ከጦር ኃይሎች ሬዲዮ በመቀጠልም ኢትዮጵያ ሬዲዮ የወጣቶች ፕሮግራም ውስጥ በመግባት በአድማጮች ተወዳጅ ለመሆን ቻለም። በኢትዮጵያ ሬዲዮ እስከ 1986 ዓ.ም ድረስ ሲሰራ ከቆየ በኋላም ወደ ህትመት ሚዲያው ገባም። በህትመት ሚዲያው ከኢትዮጵ ጀምሮ የተለያዩ መጽሔቶችና ጋዜጣዎች ላይም እንግዶችን እየጋበዘም ቃለ መጠይቅ አድርጎላቸዋል። በተለይም ኢትዮጵ ጋዜጣ ላይ ከጥበብ ሲንቆረቆር በተሰኘው አምድም በርካታ ጽሁፎችን ማስነበቡም ነው። የእዝራ እጅጉን በተወዳጅ ሚዲያ በኩል የቀረበው ጽሑፍ የሚያመላክተው ጦራ ጦር ጦራ የብዕር ስሙ ሲሆን በጊዜውም ጠንካራ ፀሐፊነቱን ያሳየበት ጊዜም ነበርም። ደረጀ ከ1986 እስከ 1992 ባሉት ስድስት ዓመታት ውስጥም በህትመት ሚዲያ ላይ ብዕሩን ያሳየ ሲሆን፣ ኃይሌ ዘበቅሎ ቤት የተሰኘም ስሙም በብዙዎች ዘንድ ይታወቅ ነበር ሲል ይኸው የእዝራ እጅጉ ጽሑፍም አክሎ ይገልጻል። በ1992 በ97 ነጥብ አንድ ላይ የቅዳሜ ጨዋታ በሚያቀርባቸው እንግዶችም አድናቆት ተችሮታል። በጋዜጠኝነት ሙያ እያደገና እየበሰለ ሲሄድ ህዝብ አይኑን የጣለበትናም ታላላቅ ሰዎችን እያቀረበም በመጠየቅም ብቃቱን እያስመሰከረም መጣም። የሀገሪቱ ፕሬዚደንት ነጋሶ ጊዳዳ፣ የቱሪዝም አባት የሆኑት ጋሽ ሀብተ ስላሴ ታፈሰ፣ ሰለሞን ደሬሳ፣ አባዱላ ገመዳ፣ ዲያቆን ዳንኤል ክብረት ባሲካ ሲደልል የመንግስቱ ኃይለ ማርያም ቤተሰቦች ጆሐር መሐመድ ከእንግዶቹ መካከል ጥቂቶቹ እንደሆኑ ይነገራል። ደረጀ ያልሰራው ያልዳሰሰው ርዕሰ ጉዳይ ነበር ለማለት ያዳግታል ይለዋል እዝራ እጅጉ። ከሰራቸው በርካታ ስራዎችም ለመጥቀስም ከቅርቡ ብንጀምር እንኳን በነገራችን ላይ የተሰኘው ቴሌቪዥን ፕሮግራም በአርቲስት ቴሌቪዥን ሲያቀርብ በተለይም በተለየ ጊዜም በሀገራችን በኃላፊነትና በፖለቲካ እንቅስቃሴ ንቁ ተሳትፎ ሲያደርጉ የቆዩ ሙያተኞችን በእንግድነት በማቅረብ በአስለመደን የቃለ መጠይቅ ለዛ ደንቅ ቆይታውን ሲያስኮመኩመን ቆይቷል። በፋና ኤፍኤም የደራው ጨዋታ በተሰኘው ንባብና በበቂ ዝግጅት ታሪክን ፈልፍሎ አውጥቶም ለአድማጩም አጋርቷል። ታሜሶል ኮሚኒኬሽን ከኢትዮጵያ ቴሌቪዥን ጋር በመተባበር የሚያዘጋጁን የጥያቄና መልስ ውድድርም በደማቅ አቀራረብ በመምራትም በብዙሃን ዘንድ ተወዳጅነትን እንዲያተርፍም አስችሎታል። በጦር ኃይሎች ሬዲዮ ፕሮግራም፣ በኤፍኤም ዩኒቲ ድምጽ በተለይም ቁም ነገር አዘል የሆኑ በሴቶችና በሕፃናት ላይ ያተኮሩ ይዘቶችን የሚያቀርብበት የነበረ ከኤፍኤም 97 ነጥብ አንድ ጋር በመተባበር ይቀርብ በነበረው የጨዋታ ፕሮግራም ላይ ደረጄ ኃይሌ አንዱና ዋነኛው ድምቀት ነበረ ማለት ይቻላል። የእዝራ እጅጉ ጽሑፍ ይቀጥላል በህትመት ሚዲያው በበርካታ የብዕር ስሞች ልዩ ልዩ ይዘት የነበራቸው መጣጥፎች ሲያጋራን ቆይቷል ይለዋል። በተለይ በኢትዮጵ ጋዜጣ ላይ ኃይለ ዘበቅሎ፣ ቤትናም፣ ጦራጦር ጦራ በተሰኙት የብዕር ስሞቹ ምርጥ ቃለመጠይቆችንም አስነብቦናል። ከዚህም ውጭም በቃል ኪዳን መጽሔትና ጋዜጣ ላይም ዘመናዊ ሽሬ ስራዎቹንም አኑሯል። ደረጀ ምንም እንኳን በህትመትም ሆነ በኤሌክትሮኒክስ ሚዲያ ላይ የማይዘነጉ በርካታ ስራዎችን ቢያበረክትልንም እርሱም እንደሚያምነው ነፍሱ የሬዲዮ ናት። በዶክመንት አያያዙም የሚደነቀው ደረጀም ቤቱ ትንሽዬ ቤት የመጽሐፍት ናት ይባልለታል። የሙያ አጋሮቹና ጓደኞቹ መልእክት ይልኩለታል። ፀሐይ ተረፈኝ እንዲህ ትላለች። ጦር ኃይሎች ሬዲዮ ላይ በ1980 ግድም በደርግ ጊዜ ሲሰራም አብረን የመስራት እድሉ ነበረን ትላለች። በጣም ቅርብ ወዳጅ ነበርን። ብሔራዊ ውትድርና ሰልጥኖ ለሚዲያ አስፈልጋል ተብሎ እንደ ሀገር ግዳጅ ነበር ወደ ጦር ኃይሎች እንዲመጣ የተደረገው ትላለች። ደረጀ ጎበዝ ጋዜጠኛ ነበር። በስራ አጋጣሚዎቻችን የማልዘነጋው ነገር የበላይ ዘለቀን ታሪክ መጽሐፈ ሲራክ ጽፎት እኔ ስተርከው ደረጀ የበላይ ዘለቀ እህት በህይወት መኖራቸውን ነገረኝና ቤታቸውን ፈልጎ ቀጠሮ ይዞ ምርጥ ዝግጅት እንድሰራ ያገዘኝ ባልደረባይ ነው በማለት መስክራለች። ሲሳይ ታደሰም እንዲህ ይላል። በጦር ኃይሎች ሬዲዮ አለቃቸው ነበርኩኝ። በ1979 ወይም በ80 አካባቢም ይመስለኛል ብሔራዊ ውትድርና ሰልጥነው ለግዳጅ ሲመጡ ነበር። በጦር ኃይሎች የተመደበው ስራው የሀገር ግዳጅም ጭምር ስለነበር ክፍያው 100 ብር አካባቢ ነው። ለምሳ የሚሰጥ ኩፖን ተጨምሮለት ነበር የሚሰራው የመጀመሪያ ስራው ደብዳቤዎችን ማቀናበር ሲሆን ቀጥሎም የፕሮግራም ማሻገሪያዎችን ማዘጋጀትና ግጥም ማቅረብም ላይ ይሳተፍ ነበር ይላል። ቀስ በቀስ ወደ ጽሑፍ ስራው ተሻገረና ህይወት በማሰልጠኛ ማዕከል በሚል ተከታታይ ያለው መጣጠፎችንም በረኛው ባለዋሽንት ክላሲካል እያጀብም ይተርክ ጀምርም። በጣም ቆንጆ ስራ ነበርም። በኋላም በየካቲት ችቦ ላይም በተከታታይ ታትሞ ወጥቷል። ደረጄ በስራው አይታማም። ሲሰራም ይሰራል፣ ሲጠፋም ይጠፋል።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 በሚቀጥለው ጊዜ በሌሎች መሰናዶች እስክንገናኝ በዚሁ የምሰናበታችሁ ጌታቸው በላይ ነኝ። መልካም ጊዜም